የእውነት የእውነት ነው የምላችሁ ገዝታችሁ ሞክሩ። ሞክራችሁ ካላዋጣችሁ ማለት ነው እኔ ልውቀሱ። የእውነት እኔ እንግዲህ በጣም አይቻለሁ፣ ለሶስት ወር ነው ያየሁት። እንዴት እንደምጠቀም ደግሞ እንዴት ስጠቀም እንደነበረ ላሳያችሁ በላይቭም እገባለሁ ብያለሁኝ ግን ቪዲዮ ሾርት ቪዲዮ ልልቀቅ አብረን ብዬ ሰላም እና አብረን እንግዲህ መግባይላ እንዳያችሁት። በነገራችን ላይ ስትገቡ ላይክ አድርጋችሁ ጀምሩ። ቪዲዮ ሌላ ጋር ምናልባት እንደናንተ የሚፈልግ ሰው ጋር ሊደርስ ይችላል ማለት ነው፣ እና ላይክ አድርጉ፣ እኔንም ያበረታተኛል። ዛሬ ስመጣሁት ይሄ ይነበብላቸዋል ብዬ ተስፋ ያለኝ በተና ኦይል ፎር ሄል ስክላል እና በደንብ ጥ መቶፐርንት ቢሆ የሚለው ማለት ነው። ናችራል ነው። በእውነቱ ከሆነ ይሄኛው አልቋል ይታያቸዋል ማለት ነው። በእውነት በጣም የተመቸኝ፣ በጣም ተመቸኝ። ስለእውነት ስለመናገር እና ሞክሩት። አጠቃቀሙ እንዴት ነው ለሚለው እዚህ ላይ እንደሚለው ሳይሆን አሁን ነጮችም ይጠቀሙታል። አይታችሁ ከሆነ ይሄ ማስታወቂያ ላይ ብዙ በጣም ብዙ ሰው ይጠቀመዋል። እና ግን እነሱ እንደሚጠቀሙ እነሱ አሁን ተቀብተው ወደ አሁኑ ነው የሚታጠቡት ማለት ነው። የኛ ደግሞ እኔ ከታጠብኩ በኋላ ነው የምጠቀመው። ሳላ በዛ ነው የምጠቀመው። ራሱ ውስጡ የሚመጣላቸው አብሮ የሚመጣላቸው አለ መቀበያ በጣም መቀበያ ትችላላችሁ። ከሌላ ቅባት ጋርም አደባልቃችሁ መጠቀም ትችላላችሁ። በእውነት ሞክሩት። ላሳያችሁ ቆይ ፓኬቱ ጋር ምን እንደሚመጣላችሁ ላሳያችሁ። ነገራችን ላይ ሶስት ወር ኦልሞስት ወደ አራት ወር ሊሆነ ይሄኛውን መጠቀም ከጀመርኩት ማለት ነው። ሶስት ወር ይጨርሷል። ያን ከሌላ እሱን ብቻ ሳይሆን የምጠቀመው ከሌላ ቅባት ጋር ነው የምጠቀምና ሞክሩት፣ አይጎዳችሁም። ይሄው ታያችኋል ብዬ አስባለሁ። እና አብሮት የሚመጣ መቀበያ አለው። ያው መቀበያውን መጠቀም ትችላላችሁ፣ ያለ መጠቀም እሱ የእናንተ ነው። በዚህ ያርጋችሁ ጸጉራችሁን ስርስሩን ቆዳውን ቆዳውን መቀባት ትችላላችሁ። ከዚህም በፊት ከዚህ ጋር ደግሞ ገዝቼ ያሳየዋችሁ ጭቃ ቅባት አለ። እጅግ በእውነት በጣም ነው የተመቸኝ። እንደ ምርጫችሁ ነው። በእርግጥ ለአንዱ የተመቸው ለአንዱ ይመቻል ማለት አይደለም። ግን ሞክራችሁት ካልትኖች ያን ያክል ከባድ የሚባል ነገር አይደለም። ፕራይሱም በእውነቱ ከሆነ እቃዋ ትንሽ ናት። በእርግጥ ግን ያው ለፀጉራችሁ ከጠቀመ ቆንጆ ነው፣ ማይሆንም ከሆነ አንዴ ሞክራችሁት አይጎዳችሁም። የሆነ ለውጥ የማታዩበት ነገር ከሆነ መተው ትችላላችሁ ማለት ነው። ግን ሌላ ከሌላ ቅባት ጋር መጀመሪያ ብቻውን ተጠቀሙት። ከዛ ለውጡን ካያችሁት የሆነ ምንም ፀጉራችሁ ላይ ምንም ነገር ካላ ለውጥ ካላመጣ ማለት ከሌላ ጋር ያቀላቀላችሁ ተጠቀሙት። ይጠቅማቸዋል ብዬ አስባ። ቆይ አንዴ ጭቃ ቅባት ያሳያችሁ። ይሄኛው ብሉ ማጂክ ሆኖ በሺያ በተር ሺያ በተርን ጆጆባ ኦይል አንድ ጃፓኒስ ግሪን ቲ ይላል ግሪን ቲ ሊፕስ። እና ይሄ በጣም ተመችቶኛል። ሞክሩት ከተመቻችሁ እናቴ ብሉ ነበረን የምጠቀመው። ብሉ ግን ፀጉሬ ስሰራ እንደዚህ ከፀጉሬ ጋር ይወጣል። ይሄኛው ደግሞ እኔ ተስማምቶኛል። እናንተም ከተመቻችሁ፣ ከተስማማችሁ ሞክሩት፣ አይጎዳችሁም እና ቪዲዮ እስካሁን ቪዲዮ ይህ ቪዲዮ አይታችሁ ከሆነ ኮመንት ላይ ደግሞ እናንተ የምትጠቀሙት ለውጥ ያያችሁበት ነገር ካለ ኮመንት ላይ አስቀምጡልኝ። ሞክሬ ከተመቸኝ ደግሞ እኔ መልሽ በነገራችን ላይ ቤት ውስጥ የምትሰሩት ነገር ተጠቀሙ። ማለት እንደዚህ እንደ ቅርንፉድ፣ ሮዝመሪ እና ቅርንፉድ አድርጋችሁ ተጠቀሙ፣ ውሃውን ማለት ነው። በስፕሬሱም በጣም ቆንጆ ነው። በፊት በፊት እኔ ፀጉሬ ስፕሬስ አድርግ ይነቀል ነበረ ሞር፣ በጣም አሁን ላይ ግን ደህና ነው፣ ምንም አይልም። ያኔ ስፕሬስ ደረቁ ላይ ውሃ ሳድርገው ይነቀል ነበር በጣም አሁን ምንም አይልም እና በጣም አጥብቃችሁ አትስሩ። አጥብቃችሁ አትሰሩ፣ አጥብቃችሁ በቃ ጥብቅ ያለ ስሬት አትሰሩ። ጸጉራችሁን በተቻላችሁ መጠን ላላ አርጋችሁ ወፈፍረህም አርጋችሁ ተሰሩ። ይሄን ነው ልላችሁ የምወደው። ቪዲዮ በጣም አጭር ቪዲዮ ናት። እንግዲህ ከቻላችሁ እስካሁን አይታችሁ ከሆነ ስላያችሁ እጅግ አመሰግናለሁ። ላይክ ሰብስክራይብ ማድረግ ደግሞ፣ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ላይክም አበረታታኛል። ላይክ ማድረግ እንዳትረሱ። ተጠቀሙ።